እኛ እንወዳለን ነው ዳር ማን እንደዛ ያረከኝ ቅድም ገለይ ነበር እንጂ ፈጠነ ወይኔ ጉንፋን ያዘኝ በቃ ኧረ ለመፍጠን ትሞክራላችሁ አሁን ሙዲ ነው የሚይዝባቸው ይሉ ትንሽ እስኪ ደስ ይበላቸው አሳያቸው

አራሳያቸው በእናተ አዳማ በጣም ነው የምታምረው። እግዚአብሔርን ተአምረኛ የሆነ መብራት አላት። በቃ ውቢት ቆንጅዬ ከተማ የታ አባቱ፣ በጣም ነው የምታምረው አዳማ። የሌለ ማለት ነው ጃኒ፣ ወደኋላ ቀርተዋል። አተ ጃኒት አለ ዋው። አዳማ ማለት ውብ ውብ ከተማ፣ ወየ ወየ። ሰውም ጸዴ ነው፣ ሁሉም ነገር ጸዴ ነው እዚህ ጌታ አባቱ መተናል መተናል መተናል። ክብር ለሚገባው ክብር እየሰጠን ትራፊክ ምናምን እ እንደንቀጣ ትላለ እ በዚህ ያንተ ግን ፈጣን ነች አንተ እንደ ያንተ ፈጣን ወይ ጉዴ እንደ ምን ትነሽ አንቺ! አዳማ ከናዝሬት ከተማ አረ እንዳይገባብን ሰው። ዋው ዋው! ከተማ ማለት ዋው! አገር ማለት እግዚአብሔርን። አ ሰው እያሳለፍን፣ አይዟቸው፣ አይዟቸው፣ እለፉ፣ እለፉ፣ እለፉ! ችግር የለም። ሶሪ ሶሪ፣ ይቅርታ በጣም በጣም ይቅርታ። ዋው ዋው ዋው ዋው። አንተ ጃኒ ተተነው መጣን በቃ ዩተር ነው የምናደርገው! ወይኔ ወይ ጉዴ